አንጋባ በሆነው በአረብ ገንዳ መስጂድ ተጀምሮ የቆመውን መስጂድ 80 ፐርሰንት አልቆ 20 ፐርሰንት የቀረበው መስጂዳችን እንሻላ ውብ አድርገን የሚያምር አድርገን ከተማችን መካከል ላይ በመሆኑ ዙሪያው የከተማ መካከል በመሆኑ አሳምሮ ለመጨረስ እንሻላ በአላህ ፍቃድ የከተማ ሙስሊም ማህበረሰብም እንደዚሁም ገብናቾች እንደዚሁም ማንኛውም የኢትዮጵያ ሙስሊም በአጠቃላይ ዛሬ በእነዚህ በተለያዩ ሚዲያዎች በሚከታተልባቸው በሁሉ እየገባ የአላህን ቤት ለማሳመር ሁሉም ርብርብ የሚያደርግበት ፕሮግራም ነው ዛሬ ኢንሻላህ የተዘጋጀው። ኢንሻላህ እዲያን ለማህበረሰብ ዛሬ ኢንሻላህ በትዕግስት እኛ ጋር ሆኖ የቻሮያኪል የለየተ ዱዓም እያደረገ ለ አማ በዚህ ሁኔታ የተለያዩ ፕሮግራሞች እየቀረቡ ዕለሞቻችን እየቀረቡ እያስታወሱን እስከ እስከነዚህ ድረስ ኢንሻአላ እንቆያለን በአላህ ፍቃድ። ስለዚህ ሁላችንም ዛሬ በጣም ደስ የሚል ሁኔታ የምናይበት ነው፣ ብዙ ንያዎች የሚለየቱበት በአላህ ፍቃድ

በፌዴራል ደረጃ አገር አቀፍ ውድድር ላይ ሁለተኛ ወጥቶ በቅርቡ አቀባበል ያደርግለት የእኛው ወንድም የኛው ልጅ ወንድማችን ማህመድ አወልን መጀመሪያ ኢንሻአላህ ይመጣና በቁርአን ኢንሻአላህ ፕሮግራማችን እንገባለን። ከዛ ኢንሻአላህ ወደቦቻችን ያንን እየጋበዝን ፕሮግራማችን ይቀጥላል። በየመካከሉ ኒያዎች እናገራለን። እስካሁን በጣም ብዙ ኒያዎች እየገቡ ነው።

አልፎ ነጋደት ብዙ ነጋዶች እና ጅ ምር ምጦፋ ሌሎች ብዙ የሚነበሩበት ያስለፉበት የታገሉበት ብዙ አስተዋጽኦ ያደረጉበት መስጂድ ነው። ሆኖም ተጀምሮ ቅድም ወንድሜ ኦስማን ሀያ ግን ከግማሽ በላይ የሆነ ነው የቀረው ምክንያቱም ባለት ብዙ የሚያፈጣ ሚናራው ሶስት ሚናራ ገና ብዙ ብር የሚያስፈልገው ጠቅላላ አጠቃላይ ሁኔታው ብዙ ስራ የሚፈልግ ብዙ ገንዘብ የሚፈልግ ብዙ ኃይል የሚፈልግ ስለሆነ ኢንሻአላህ፣ ዛሬ በውጭም ያለው በአገር ቤትም ያለው አቅራባም ያሉት ወንድሞቻችን የአረብ ገንዳ መስጂድ ዛሬ እንጨርሰዋለን። ገንዘቡ ይላክልና ወንድሞቻችን ርብርብ አድርጉ። ዝህም ያላችሁን እስላም ያላችሁን ሽም ያላችሁን ሁላችሁን ለአረብ ገቢያ መስጂድ ተንቀሳቀሱ እንጨርሰው ለሚቀጥለው አመት አሸምቆ አምሮበት ሀያ ሰባት ዓመት በሀያ ሰባተኛው ለሊት ቤተሰውን ብዛት እግ ተጠዋዊ ግን እነግራችኋለን ግን የዛን ጊዜና የሀያ ሰባቱን ቀን የደስታ መልዕክት ነው የምናስተላልፋላችሁና፣ በውጭም ያላችሁ በግቢም ያላችሁ ለአረብ ገንዳ መስችል ነው። አረብ ገንዳ እንስራው። ብዙ ወንድሞች ተሳትፈው ዛሀገር ሰውልና ብዙ ሰርተዋል። እነ ብስማቸውን ባጠር ስም እንደው በርቆ ያሉን ሀጅ ሰልያሴን ትልቅ ስራ ሰርተውልናል። በእውነት የመንግስት በተደለ ባለስልጣና ጅቡ ሲመጡ ባለስልጣኖች የሚያስጎበኙት ባለስልጣኖች እያፈሩ ነው። አረብ ገንዳ ስነ ትልቅ ነው። የአረብ ገንዳ መናገሻ መዳረሻ ከተማ ነው። መና መዳረሻ መስጂድ ነው። ስለዚህ ምኑን እናሳየው ባለስልጣን ሲመጣ እንዲናሳየው፣ በደንብ አሸብርቃችሁ በደንብ አሳምራችሁ መሆን አለበት የሚል ወቀሳ እየነገሩ ነው ያሉት። እነሱም እየተረባረቡ ነው ያሉት። እኛም መረባረብ አለብን። ሌላው የከተማችን ባለስልጣኖችን እናመሰግናለን። አላህ ይጠብቃቸው። ታያላችሁ በዚህ የሬሳ መዝጊያ የለም፣ መንገድ የለም ነበረ። መንገዱን ከፍተውልን የነበረውን ደግሞ ባርኪንግ የምንለውም ሌላም የምንለውን ነገር የቀረን ቢኖረን ትልቅ በዛ ዓመት ትልቅ በዚህ ነገር በዚህ ባሉት ካቢኔዎች ትልቅ አስተዋጽኦ አርገውልናና አላህ ይጠብቃቸው። ወደፊትም እኛም ተጎናቸው እነሱም ተጎናችን ናቸው ወደ ፊትም ትልቅ ታምር እንሰራለን። እናንተ ወንድሞች እንግዲህ አላሁም ሳይገነጥል ሳይሸነጥል አመት አመት አመት አመት እያደረገን በመስጅዱ ተጠቃሚ አላ ያደርገን። መስጅዶቻችን እንሰራለን። ወኔ ተንቀሳቀሱ፣ እንሰራዋለን። ቤቱ ያላህ ነው። አላህ ቤቱ ደማ አይቶ እንሰራዋለን። ወሰላሙ አሌይኩም ረመቱላሂ ወበረካቱ። አላሁ አክበር። ሰዎቹ ሲመጡ በኋላ ግን ፈሰስ ፈሰስ ፈሰስ ፈሰሳሉ። አረብ ገንዳ ሲነሳ ሐቂቀተን ሁሉን እንኳን አይደለም የማያውቀው የማያውቀው የማያውቀው ተናገ ተናገር ይለዋል አረብ ገንዳ በዚህ ስለዚህ